ከምድር እስከ ህዋ እንዴት ሊባል ቻል ሁላችንም ከአንድ የተፈጥሮ ምንጭ የተቀዳን ማለት ነው። በዕለት ተዕለት ህይወታችን ውስጥ እንጠቀመዋለን። የሰው ልጅ እጅግ በጣም በተጠናከረ ሁኔታ እያሰሰ ይገኛል። ሳይንስ እና ቴክኖሎጂ ፍላጎት ላላቸው ወጣቶች ወርቃማ ጊዜ ነው ብዬ ነው የምወስደው። ከዚህ ፕሮግራም ምን የህዋ ሳይንስና ቴክኖሎጂ ከየት ተነስቶ የት ደረሰ፣ ሀገራችንስ በዚህ መስክ ምን እየሰራች ነው የሚለውን እናያለን። በዚህ ፕሮግራም ዛሬ ላይ በጣም ብዙ የሚባሉ በህዋ ሳይንስ ዙሪያ የሚደረጉ ፊውቸሪስቲክ የሆኑ ኮንሰፕቶች አሉ። የእነዚህን አደገኛን ጨረሮች እንቅስቃሴ የማንከታተል ከሆነ ከጉዳቱ መጠበቅ አንችልም። ወደ ማርስ የሚደረጉ ጉዞዎች እውነት ሊሆኑ የተቃረቡበት ዘመን ላይ እንገኛለን። ፕላኔቶች እንቅስቃሴ በራሱ ለመሬት መንቀጥቀጥ የራሱ የሆነ አስተዋጽኦ አለ። ፊውቸሪስቲክ ሀሳቦች ወደ እውነታነት እየተቃረቡ ነው። የሰው ልጅ የአእምሮ የማሰብ የመመራመር አቅም ልክም ጭምር ለማወቅ ዋ ይጠቅማል። ፕሮግራሞችን ሀሙስ ከምሽቱ አንድ ሰዓት ከአርባ ላይ በ15 ቀን አንድ ጊዜን የምንቀርብ ይሆናል። መልካም ጊዜ